የሩታ አምባ፣ የሩታ ድካም፣ የሩታ ለቅሶ፣ የሩታ ሐዘን፣ ገና ገና ምኑን አይተህ አብርሃም። እቺ ልጅ አይንክ እያየህ እሳት ውስጥ ትከትሃለች። አንተ ምንም የምትሰማ ሰው አይደለህም፣ በፍጹም ወደ ራስ የምትመለስ ልጅም አይደለህም። ብቻ ለራስክና ለልጅክ በህይወት እንድትቆይ ተዋት እሷል ርታን ተዋት። ምናልባት ከህይወት ካስቁ ተካት ሊሆን ይችላል ከዚሽ ጋር እንደፈለገ ከምትሆኑ ግን ለልጅክ እንዲሁም ምናልባት ቤተሰቦችክ ልታስፈልጋቸው ትችላለህ። እንሂድ ያለችህ ቦታ፣ እሺ በግ ይሄን አድርግ ያለችህን ሁሉ እሺ በግ በግ ነው። እውነትም አንተ በግ ነው፣ ወደ መርሩት የሚነዳው ገደል ግባ ካለች ገደል ትገባለህ በእርግጠኝነት። በመጀመሪያ ግን ሰላም ጤና ይስጥልኝ ውዴቱ ቻናል ተከታታዮች፣ በዓለም ዙሪያ የምትገኝ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላም ያደረሳችሁ። በመጀመሪያ ግን እውነት ለመናገር ትላንትና የሆነ ዜና ሰምቼ ነበር እና እንግዲህ መብርሃን በለጠቀኗ የሰው ልጅ መቼ መውጫውን እንጂ መመለሻውን የሚያውቀው እግዚአብሔር ብቻ ነው። እኛ ምንም አናውቀው። መተኛታችንን እንጂ መነሳታችንን አናውቅም። መብላታችንን እንጂ ምግቡም ጨርሰን አጋጥመን ወደ ውስጥ መቅታችንን እንጂ ከዛ በኋላ የሚፈጠረውን አናውቅም። አንዷን አርቲስት ታውቃላች፣ ስታያ ዛሬ ሰምቻለሁኝ። የእሷንም ሻወር ወስዳ ስትመለስ በረደኝ ብላ በዛው ግጥም እንዳለች ማለት ነው። ሰው እንዲህ ነው። ሰው ምንም ነገር ያድርግ እንጂ ከመሞት ወደኋላ ማንም አይልም። ስለዚህ ትናንትናም የመብርሃንን እንትን ለማክበር ሄደው አጣና ነው ተደርምሶ ወደ ሀያ ምናምን ሰው እንደወጣ ቀርቷል። የብዙዎችም ሬሳ ገና እየተፈለገ ነው ብለዋል። የሰው ልጅ እንደዚህ ነው። እንዲህ ውጥት ብለን ቅርት በምንልባት በዚች በቆሸሸች ምድር ላይ ቁጭ ብለን የሰውን የምንመኝ፣ ለሰው ተንኮል የምናስብ፣ ለሰው ክፋትን ጉድጓድ የምንቆፍር ሰዎች ምን እንማር ይሆን? እውነት ለመናገር ምን እንማር ይሆን? ለነገ ህይወታችን፣ ለነገ ስንቃችን ምን እናስቀምጥ ይሆን? እስከ መቼስ እንደዚህ ሆነን እንኖራለን? እጅግ በጣም ነው የሚያሳዝነው። ሲቀጥል ደግሞ ትናንትና የሆነ ቪዲዮ ቲክታክ ላይፍ ገብቼ ነበር እና እዛ ላይ የለቀኩትን ቪዲዮ ብዙ ሰው አላየሁም። የግድ የሰዎችን ፎቶ ለጥፌ ነው እኔ መታየት ያለብኝ? የታዋቂ ሰዎችን ካለጠፍኩኝ እኔ በግሌ የራሴን ፎቶ ተጠቅሜ መስራት አልችልም ማለት ነው። ያንን ነው እያሳየኝ ያለው ማለት ነው። እና እኔ ደግሞ እስከ መቼ ድረስ ሰዎችን እየለጠፍኩኝ ሰዎችን እንትን እያርኩኝ መናገር እፈልጋለኝ። ኦኬ እንደሱ እኮ ነው የምትፈልጉት የሰዎቹን ፎቶ እየለጠፍኩኝ ይሰራል። ትላንትና ግን እስቲ ዛሬ እንደዚህ ላሉ ምናምን ነገር ብዬ ገባሁኝ። ሲወጣ ስለቀው ግን ምንም ብዙ ቦታ ላይ የተደራሽነት የለውም ማለት ነው። ችግር የለው እና ዛሬ አብርሃምና ሄርሜላ በጣም አይናውጥተዋል፣ በጣም አይናውጥተዋል፣ በጣም ይሄ ነው ከማይባል ነገር ውስጥ እየገቡ ነው ማለት ሰው ለሰው ልጅ ተንኮል አያስብም፣ አይደለም ግን፣ እግዚአብሔር ገና የዚችን ልጅ እንባ፣ የዚችን ልጅ ድካም፣ የዚችን ልጅ ለቅሶ ያብስላታል። በሆነ ነገር ቀጥታ አይደለም ደግሞ እግዚአብሔር የሆነ ነገር ማድረግ ካለበት የሚያደርገው ማለት ነው። በምን እንደሚያደርግ በምን እንደሚያሳይ አታቁትም። እሷ ግን አብርሃምን በሰላም ሁለት ታድርጋት እና ዛሬ የሆነ ቦታ እንሂድ አለኝ ብላ ሙሉንም አላየት ብቻ የሆነ መጋጨታቸውን ብቻ አይቼ። ና የሆነ ቦታ እንሂድ ምናምን ብላ ምንም መኪና የሌለበት ምንም ነገር የሌለበት መኪና ውስጥ ይዘሽ ሁሉ ታድሪ ነው። የሆነ ንግግርሽ በራሱ በጣም የሚያስጠላ ንግግር። መኪናው ላይ ቁጭ ብለሽ የሚያደርግሽን የሚያሳጣሽ ሴትን የምታሰድሪ ቤተሰብ የሌለሽ ዘልዛላ። እንዳንቺ አይነት ደግሞ አይን ያወጣ ዘልዛላ ሴት በፍጹም አላየ በፍጹም በነገራችን ላይ ሩታ ልክሰስ ብላ ብትል ትከሳችኋለች፣ ሁለቱንም ምክንያቱም፣ እንደ ባለትዳር አለም እሱም ሀክት እያደረገ ያለው እሷም እሱ ባለትዳር እንደመሆኑ አለም እንደምታፈቅረው እንደ ፍቅረኛ ነው እያሳየች ያለች፣ ለህዝብ ማለት ነው። ይሄ ራሱ ወርዶ መዋረድ ልትከሰው ትችላለች፣ ልክሰስ ብላ ብትል ማለት ነው። እዚህ ደረጃ ላይ ምን ያስኬዳት? ቢቀርባትስ? በቃ ውጭ ከተባለች አቁሚ ከተባለች፣ ለምንድን ነው የማትወጣው? ለምንድን ነው የማታቆመው? የሰው ልጅ እዚህ ደረጃ ድረስ ሄዶ እሳት ውስጥ እስከ መግባት ድረስ አደጋ ላይ ራስን አደጋ ላይ እስከመጣን ድረስ ቢቀርስ፣ እንዴ ቢቀርስ፣ ቢቀርስ፣ ቢጤሽን ብትፈልጊስ፣ ከራስሽ እኩያ ሰው ጋር እንደፈለግሽ ብትሆኝስ፣ የፈለግሽውን ብታደርጊስ፣ ከባለ ትዳር ላይ አይንሽን ብታነሺ፣ ከባለ ትዳር ላይ የምትሄጂበትን መንገድ ብታቆሚ። ብዙዎች አሁን አቤልን እና ብሩክን እያስፈራሯቸው፣ ብዙዎች አቤልን እና ብሩክን እያስጠነቀቋቸው ነው። ያ ብዙዎች ጓደኛ እያሳጧቸው ነው ያሉት። ብዙዎች ለህይወታቸው አስጊ ላይ እያደረሷቸው ነው ያሉት። ምክንያቱም መጀመሪያ ያመጧት እነሱ ናቸው። አሁንም ይዘዋት መውጣት ያለባቸው እነሱ ናቸው። አብርሃምን ጠይቁት አይመለከተኝም፣ እሷን ጠይቋት ብላችሁ ማለታችን። ስታመጧት እንደዛ ብላችኋል፣ ያመጣችኋት። ስታስወጧትም እንደዛ ብላችኋል፣ ማስወጣት ያለባችሁ። ልክ ስታመጧት እንዳስተዋወቃችኋት ሁሉ አሁንም ሄዳችሁ ባከሽ ከአብርሃም እና ከሩታ ህይወት ውጪ እነሱ ሊስማሙ ይችላሉ። ነገ በማካከላቸው ልጅ ተፈጥሯል፣ ነገ መልሰው አንድ ይሆናሉ ብላችሁ ነግራችሁ ማስወጣት ስትችሉ፣ ከዛም ከዛም ዱላ ሲቀርብባችሁ፣ ከዛም ከዛም ሲሰነዘርባችሁ፣ እንደ ቀሰስተኛ ብትቅለሰለሱ ምን ብትሉ፣ ሰውሮ የምታጡት ብቻችን ነው የምትቀሩት። በነገራችን ላይ አብርሃም ማነው ብሩክና አቤ ብቻችሁን ነው የምትቀሩት። የራሳችሁን ህይወት አደጋ ላይ ጥላችሁ ስለ ሰው ህይወት አይመለከተኝም ወጥቻለሁ ብላችሁ ማለታችሁም እንደገ እንዳስገባችኋት ማስወጣት ካልቻላችሁ፣ እሱ አብርሃም የሆነ የሆነ ጅል ጅላጅል ነገር ነው፣ እንደነዱት የሚነዳ ሂድ እንዳሉት የሚሄድ ገደል ውስጥ ግባልኝ ብላ ብትለው አይኑን ገደል ውስጥ ከማስገባት ወደኋላ ይም አይኑን አያሽም፣ ገደል ውስጥ ለሄርሜላ ከመግባት ማለት ነው። ያ ማለት ምን ማለት ነው? በሰዓቱ ላይ የሆነ ነገር አድርጋበታለች ለእሷ እሺ የሚላት ወዶ ይመስላችኋል እውነት ለእሷ እሷ የምትለውን ሁሉ ጠይቃው እምቢማ ይላል እሷ የምትለውን ሁሉ አድርግልኝ ብላ ስትለው እሺ በለኝ ስትለው ሳሚኝ ብሏት እስከ መሳም አይኔ ልጨፍንልህ ብላ እስከ መሳም ያደረሳል ሰዓቱ ላይ የሆነ ነገር አድርጋ ብትሰጠው ነው ግን ደግሞ ወደ ራሱ መመለስ ካለበት እ ቤተሰቦቹ ጋር አልሄድም እ ቤተሰቦቹ እንዴት ዝም ይሉታል ታጅራ ደርሶ ቤተሰቦቹ ና ብለው ጠርተው ያለውን ነገር አያስረዱትም ያለውን ነገር አይነግሩትም ያችስ ምናልባት ቤተሰብ የላት ይሆናል። ሔርሜላት ተብዬዋ ቤተሰብ ቢኖራ ኖሮ ባለትዳር ላይ ፊጥ ብላ አንዲያ ትንዘላዘልም ነበር። ከሰው ባል ላይ ወርዳ ወደ ራሷ ህይወት ተመልሳ የራሷ መስመር ማስተካከል ስትችል መኪና ውስጥ መንጠልጠል፣ መኪና ላይ መንጠልጠል፣ እቀፈኝ፣ ዘለኝ፣ ሳመኝ፣ አርገኝ፣ በጣም መንዘላዘል፣ በጣም ማለት ነው። እና ከዚህ ሁሉ ቢቀር ያንተናን ደግሞ አይታችኋል እኔ የምለው ትክክለኛ ሰው ነው ሙቤ። ሙቤ ግን ትክክለኛ ሰው ነው። ግራ የገባኝ ነገር ደግሞ የእሱ ነገር ማለት ነው። በሰው ትዳር ላይ በእናታችሁ ተፋቱ ብሎ ሰው ለፍቺ ይለምናል። ጉልበት ላይ ወድቆ ለእናንተ ህይወት ነው ይጠቅማችኋል። እንዴት ይባላል? ሰው እንዴት ተፋቱ ብሎ ይጠቅማችኋል፣ እንዴት ይባላል? ያለ ምክንያት እንዲያ አላለም። እሱም እጁ አለበት ማለት ነው። በዛች ልጅ ላይ ማለት ነው። ትናንትና የተገኙበትን ቦታ ላይ አይተናል። የት እንደተገኙ ሁለቱ አብረው ማለት ነው፣ ሲደረስባቸው ተፋቱ። እንዴት ሰው ትዳር አላገናኛቸው፣ እሱ ማነው የሚያለያያቸው? እና እሱ ማነው ፍቺ ደረጃ ላይ የሚያደርሳቸው? ሙቤ፣ የምን ጥንቁልና ነው ይዘውባቸው የመጣው? አንዱ መልካም ሲሰራ አንዱ የሚያጣምመው ምን አይነት ስራ ነው? የሰው ቲሸርት ፎቶ አሰርተው በሰው ከሰው ህይወት በአጥንት ባጥን፣ አንተ እንጨት የሆነ ፕሮሰስ ጀምረ ነበር አልሳካልህ ካለህ አገር ውስጥ ቁጭ ብለህ የሰው ህይወት የሰው ትዳር ማበጣበጥ ነው ለአንተ ስራ። ከሰው ህይወት ብትወጣ ምን አለበት? ከሰው ትዳሩ ከሰው ጎጆ የማይመለከትህን ገብተን ከምታቦካ ውጣ። በቃ ተንበረከትክም፣ አለቀስክም፣ ተፋቱም፣ ተለያዩም፣ ተጋቡም፣ አንድ ሆኑም አይመለከትህም። አንተ እዚህ ጋር ሌላ ሰው፣ እዚህ ጋር ሌላ ሰው። ሰው እንዴት ነው በአንድ መስመር ሊሄድ የማይችለው? እንዴት ነው ሰው እንደዚህ ተንኮለኛ ሆኖ? እስከመቼ ድረስ ነው እንደዚህ የሚሆነው እንዴ? በሰው ቁስል ላይ ለምን እንጨት ይሰዳሉ? እውነት ልታሳብዷት ነው እንዴ? ተነሳችሁ፣ በቃ ተዋት፣ እርጉዝ ናት፣ ልትወልድ ደርሳለች እንዴ። ድንገት ባያስወርዳትስ? ኧረ ተዋት በእናታችሁ። ሰላም መፍጠር ካልቻላችሁ መተው፣ በቃ ከዚያ የበዘለለ እንዲያርጉ እንዲሆኑ ምንድን ነው እንደዚህ ደረጃ ድረስ መደራረስ። ብቻ እኔ እንጃ፣ ልብ ይስጣችሁ ነው የምለው። እኔ ሌላ ምንም የምለው ነገር የለም። በመቀጠል ደግሞ ሜሮን ተብዬዋ እቺ ዝፍዝፍ፣ ምን አለ ስፖርት ሰጠች፣ ሰውነትሽን ብታስተካኪ እንደ ሴት ብታምሪ እንደ ሴት ብታፍሪ ማለት ነው። የራስሽን ህይወት ስንት አሁን ይሄን ልጅ ፈልገሽዋል መሰለኝ። ለዚህ ነው ዳር ዳር እያልሽ ያለሽው። አሁን ከነ ዳኒ ጋር አብሮ ያለው ልጅ ማለት ነው። መቼም በአሁን ሰዓት አንድ ሴት ረግታ ከአንድ ወንድ ጋር አመት ተቀመጠች ማለት ዘበት ሆኗል። ሰው የራሱን ህይወት አያስተካክል የሰውን ህይወት አያስተካክል፣ ሁሌ እንዲብጥብጥ ሁሌ ጸብ እንደናፈቀው ጸብ እንዳማረው ይሆናል። ገንዘብ ብሎ ለእውቅና ብሎ እውቅና ታወቃችሁ በቃ ገንዘብ ከሆነ ደግሞ በተለያየ ነገር መስራት ትችላላችሁ። የዚህን ያህል ደረጃ ድረስ ሄዶ የሰውን ህይወት እስከመበጥበጥ ደረጃ ምንድን ነው? ምንም የሚመለከታችሁ ነገር አለ? ትላንትና የዛሬ ስንት ዓመት አብረ የነበረች ነውና ማንም አያውቅምና ዛሬ መጥቶ ባክሽንረኒንጃ በስማ በእውነት እውነት ለመናገር በጣም ተሳዝኑ ፍጡሮች ናችሁ፣ እያየ ናችሁ ያላችሁት። ለዚህ ነው ትውልድ ብዬ ትናንትና ቲክታክ ላይ ሰርቼ የጀምሬ የነበረው ማለት ነው። ግን በቃ የሌላ ሀገር ዜጎች ጌም ነው የሚልኩት፣ ምንም ለማውራት አልተመቼም እና በቃ ዝም ብዬ ከዛችኛ ጋራ ትንሽ አወራሁኝና ወጣሁኝ ማለት ነው። እና እሱን ነበረ የለቀኩት። ለማንኛውም ይበቃኛል። ከዚህ በላይ እንግዲህ ረዥም ቪዲዮ እየሰራሁ አልታይ ከምል በአጭሩ ቪዲዮ ይካያችሁ ማየታችሁ ሊቆም ይሻለኛል። አመሰግናለሁ እስካሁን ስለተከታተላችሁኝ። ግን እንዳይለየኝ አበረታቱኝ ማለት እፈልጋለሁ። ሰላሙ ነው።